ዛሬ ደግሞ ደስ በሚል ቪዲዮ ብቅ ብያለሁ ሀገራችንን አላህ ሰላሙን ይመልስልና እንሻአላ ረብ በጣም ነው ደስ የሚለው ይህ እንግዲህ ያው የምታውቁት ታውቁታላችሁም ማታውቁትም የኛ አካባቢ ነው ማሻአላ ተባረከላ በጣም ነው ደስ የሚለው ሀገራችንን አላህ ሰላሙን ይመልስልና የሆነ የዱአ አይነት ነው። ሁላችሁም ዱአ እንተራረድ በዱአ እንረሳሳ ያ ረቢ በስንት ጊዜ ይሁት መሻላ መሻላ መሻላ መሻላ ማሻአላ ተባረከ الرحማን በጣም ነው ደስ የሚለው ሁላችንም አካባቢ ይሄን ይመስላል ማለት ነው። በጣም ደስም ደስ የሚለው ሆሞ ሚዲያ ገራችን ማሽላው ምናምን አሸብቆ ይታያል። ሁላችሁ ይህ ደግሞ የዘመዶች ቦታ ነው ማለት ነው። እርሻው ምናምን ትንሽዬ በጣም ነው የማመሰግነው። በሰው አጋጣሚ ሳላመሰግን አላልፍም። የኔ አክባሪ እንደዚህ እንዲታይ ብሎ ቪዲዮ ቀርጾ ላከድግ የኔ አባት በጣም ነው የማመሰግነው እርሜያቸውን ሳቢ አድርግልን እናት አባቶቻችንን እህት ወንድሞቻችንን ያለ ቤተሰቦቻችንን አላህ ይጠብቅልና እርሜያቸውንም ሳቢ ያድርግልን። ቤተሰብ በጣም ቁጣር ነው። እናት አባቶቻችንን ቢኖሩ ነው መቼም ከዚህ ደረጃ የደረስነው ነው። በነሱ ላይ ነው የሀቂቀትን እንዲህ ነው ማለት ነው። ወጣ ብዬ የመጣሁት እነሱ ቢኖሩ ነው። ሁሉን ነገር ለነሱ ታላሪ የመጣሁት እና አላህ አእምራቸውን ያስረዝም ድናፊ ያሳጥቶ ሀገራችንን ሰላም አድርጎ እና ተከታተሉ አብሽ እስከ

ማሻላ ተባረከላ። በጣም ደስ ይላል። ሀገራችን ሰላም ይብዛልን፣ ይሆንላችሁ። ይሄ ደግሞ የምታውቁትም ታውቁታላችሁ፣ የማታውቁትም ጥርሳችን ሰብሮ አሳዴ ነው። በጣም ደስ ይላል።

ክትስልም በዱአ እንተራረግለችና በዱአ እንረሳሳ ጋት በጣም ነው ሚያምረዋ

አመሰግነው። በጣም ነው የምወዳችሁ የማከብራችሁ። አብሽር፣ ያይዞሽ እያላችሁ በጎንም እንዳላችሁ፣ አላህ አጀዛችሁን ይክፈሉ። የምታበረታቱኝ ሁሉ አላህ አጀዛችሁን ይክፈሉ። የተወበባቸውን ብዙ ደጋ ህጋቶችን ሰጥተኛን። አልሐምዱሊላ ረቢል ዓለሚን። በያላችሁበት አላህ ይጠብቃችሁ። እናብሽሩ በቀጣይ ቪዲዮ እስከምንገናኝ